አብ በሥጋ ተገለጠ የሚል ጥቅስ አለት? ወይስ የሉት? አለ እግዚአብሔርን የመምሰል ምሥጢር ያለ ጥርጥር ታላቅ ነው፤ በሥጋ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ ይላል። እሱ አሁን ቆዩ ቆዩ፣ አቶ ታሪኩ እላውራ እንጂ እንዲህ ጉሮሬ ላይ ቆሙ እኮ ምን ሆኖ ነው እንዲህ? አት ሊስት ደቂቃ ይስጡኝ። እሺ አምላክ በስጋ ተገለጠ ይላል። ከተገለጠው አምላክ ውጭ ያልተገለጠ አምላክ አለ ታሪኩ? በሰማይ የቀረ አምላክ አለ? በስጋ ተገለጠ ይላል። ዮሐንስ ወንጌል ምዕራፍ አንድ ቁጥር አስራ አራት በስጋ አይልም። የተባለው አይልም፣ በስጋ ተገለጠ አይልም። አቶ ታሪኩ አይጨምሩ፣ የእግዚአብሔር ቃል እስኪ ያንብቡት። ዮሐንስ ወንጌል አንድ አስራ አራት ነው የኔ ጫወታ። አረከቡ ወዳጄ። አይልም። አንደሱ አዳምጥ እባክህ። ቃል ስጋ ሆነ ነው የሚለው። ታዲያ ስለዚህ ስጋ ሆነ ነው፣ ስጋ ሆነና በስጋ ተገለጠ ለአንተ የተለያየ ነው። ይሄ በጣም የተለያየ ነው። አስቅ መቶ ታሪኩ፣ በጣም በኋላ ነገ እርሱ ላይ ስለምስቅ በዚህ ሀሳቡ ችግር ይሉ እሺ፣ ለባድ ለባድያውም ወዳጄ ወዳጄ በደበር በደብ ካዳመጡ፣ በመጀመሪያ ቃል የነበረው ከእግዚአብሔር ጋር የነበረው እግዚአብሔር የነበረው እርሱ ነው። ቃል በቃ እንዲመልሱልኝ ይፈልጋለሁ። አምላክ በሥጋ ተገለጠ ብሎ ካለ መጽሐፍ ቅዱስ እርሶ ደግሞ በሥጋ የተገለጠው አምላክ አንድ ነው ብሎ የሚያምኑ ከሆነ በሰማይ ያልተገለጠ በሥጋ ያልተገለጠ አምላክ አለ ወይ? የቀረ አምላክ አለ ወይ? ቃል በቃል ተጽፎ እንደዚህ ዓይነት ነገር ከምን አንጻር እርሶ እንደሚሆን አንድ ከሆነ ብለዋል። እርሶ በሰማይ የቀረ አምላክ አለ ወይ? በሥጋ የተገለጠ ቅዱስ አንድ አምላክ አለ ሲል ምኑ ነው አንድ አምላክ አለ የሚለው ወይ ጥያቄ ምንድን ነው አንድ አምላክ የዘላለም አባት ተብሏል አባት የሚለው ኢየሱስን ከሆነ አባት ማለት አብ ማለት አይደለም አባት ማለት አብ ማለት አይደለም እንዴት ነው የሚሆነው እሺ ይንገሩኝ ልዩነቱን ይንገሩኝ የአብንና የአባትን ልዩነት ማለት ነው አባት የተባለው እዚህ በዚህ ክፍሉ ላይ ልዩነቱን እዚህ ክፍል ላይ የዘላለም አባት የተባለው ህፃኑ ነው አብ አይደለም አብ በስጋ ተገለጠ የሚለውን ጥቅስ አውጥቶ ያሳዩ። መልካም፣ አሁን እሱን ልሰጡት፣ እኛ ጥያቄ ኖሮ ነው በእናንተ ቤተ እምነት ላይ አብ በስጋ ተገለጠ የሚል ጥቅስ አለት ወይስ የለትም? መጽሐፍ ቅዱሳችን እግዚአብሔር ብሎ ሲነግሮት ነው። አቶ ታሪኩ፣ አቶ ታሪኩ፣ ግልጽ የሆነ ነገር ይሄ በእንደዚህ መጽሐፍ እንደዚህ ምዕራፍ እንደዚህ ቁጥር ይበሉ ከዛ እንገልጠዋለን አንደኛ ጢሞቴዎስ 316 316 ይኸው ፊቴ ነው ያለው እሺ አንብቡት እሺ እርስዎ ያንብቡት ፈልገው አይደል የእርስዎ ማስረጃ ነው ያንብቡት ስለዚህ ይሰሙኛል ብዬ ተስፋ አደርጋለሁ እንግዳ ከጋበዙ በኋላ አት ሊስት ሀሳቤ መስማት እንትን ነው አሁን ዝም ብሎ ቤት ዘግቶ ሌላ ፖለቲካ ይተውና ጥቅሱ ላይ ይቀጥሉ እባክዎ ስለዚህ ይስሙኛ። አሁን ቤት ቅድም እንዳወሩት ቅድም እንደተናገሩት አይደለም። እንደዛ አይቀልም። ምንድነው ከአስራ አራት ጀምሮ ላምበ ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህን እጽፍልሃለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። እግዚአብሔርን የመምሰል ምሥጢር ያለ ጥርጥር ታላቅ ነው፤ በሥጋ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ ይላል። ስለዚህ እርስዎ የአንድ እግዚአብሔር አማኝ ከሆኑ እግዚአብሔር አንድ ነው ብሎ የሚያምኑ ከሆነ በሥጋ የተገለጠው እግዚአብሔር ነው ይሉታል። ስለዚህ እግዚአብሔር አይደለም አላልኩም፣ አምላክ አይደለም አላልኩም። ነው አብ አይደለም ነው ያልኩት። ስለዚህ ስለዚህ ተክለማርያም ማን ነው? ደጉ ከበደ ያሉት ዋስሮ እኔ አልሰደኳቸው ይኸው፣ ድምፃቸው ስንሰማ ሲያስተምሮ ይቆይ። ቢሾፕ ደጉ ከበደ ያሉት አብ በሥጋ ተገለጠ ነው። እኔም የጠየቁትን ጥያቄ አልመለሱልኝም። አብ በሥጋ ተገለጠ ማለትና አምላክ በሥጋ ተገለጠ ማለት የተለያዩ ነገሮች ናቸው። እሺ አቶ ታሪክ አምላክ በሥጋ አልተገለጠ? እኔ እኔን መቼ ነው የሚሰሙት? እኔን መቼ ነው የሚሰሙት? ያላልኩት ናት አይበሉ። አብ በሥጋ ተገለጠ። ቆዩ ጉሮሬ ላይ ቆሙ እኮ ምን ሆኖ ሆኖ። አት ሊስት ደቂቃ ይስጡኝ። እሺ አምላክ በሥጋ ተገለጠ ይላል። ከተገለጠው አምላክ ውጭ ያልተገለጠ አምላክ አለ ታሪኩ? በሰማይ የቀረ አምላክ አለ? የኔ ኢሹ አይደለም፣ የኔ ጥያቄ። ከሌለ ምን ብለው መለሱልኝ? የታ አምላክ? ይኸውልዎት ስሙኝ አንዴ ለምድ ለግሜ ልመልስሉት፣ ሌሎችም እየሰሙ ስለሆነ። አምላክ አንድ ስለሆነ፣ ይኸውልዎት፣ አምላክ አንድ ስለሆነ፣ እግዚአብሔር አንድ ስለሆነ፣ ያ እግዚአብሔር በሥጋ ተገለጠ። አሁን እርስዎ ምንድነው ማድረግ ያለብዎት? አምላክ በሥጋ ተገለጠ የሚለውን ይዘው አይ አምላክ አንድ ብቻ አይደለም፣ ሌሎች አማልክት አሉ በሥጋ ያልተገለጡ የሚለውን ያብራሩልኝ እርሱ በጣም ጥሩ ጥያቄ። በጣም ጥሩ እንትን ነው የመጣኸው። በጣም ጥሩ መንገድ ነው የመጣኸው። እኔ አላብራራለን፣ ምክንያቱም እኔ እንደሱ ስላላል። እኔ እንደሱ ይመኗ ይቀበሏታል። አዳምጥ፣ አሁን አዳምጥ ብራዘር፣ እኔ የሆነ በሥጋ ያልተገለጠ የቀረ ምናም ብዬ አላልኩም። ክሊር። የጠየቅኩህ ጥያቄ ከሰማኸኝ የድርጅቱ መሪ ደጉ ከበደ አብ በሥጋ ተገለጠ ብለው ነው የተናገሩት። እርሷም ደግሞ አሁን ገብተው አብ በሥጋ ተገለጠ ነው የሚለው አንደኛ ጢሞቴዎስ ብለዋል ክፍሉን ለአንብበው። እኔ በጣም ግልጽ በሆነ መንገድ እርሱ ያነበቡትን ሙሉ ነው የማነበው። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ እጽፍልሃለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቀ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሠረት ያው እግዚአብሔር ቤተ ክርስቲያን ነው። እግዚአብሔርንም የመምሰል ምሥጢር ያለ ጥርጥር ታላቅ ነው፤ በሥጋ ተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ ብሎ ስለ ኢየሱስ ክርስቶስ ያወራል እንጂ አብ ብሎ አይናገርም። ሚል ሽታዊ የት አለ ኢየሱስ ሚል፣ አቶ ታሪኩ የት አለ ኢየሱስ ሚል? በጣም ጥሩ፣ በጣም ጥሩ ነገር ነው። አንድ በአንድ እናንሳ። በስጋ ተገለጠ ይላል፣ ዮሐንስ ወንጌል ምዕራፍ አንድ ቁጥር 14 በስጋ ወይም ስጋ አይልም። የተባለው አይልም። በስጋ ተገለጠ አይልም። አቶ ታሪኩ አይጨምሩ፣ የእግዚአብሔር ቃል ላይ እስቲ አንብቡት። ዮሐንስ ወንጌል አንድ 14 ነው። አይልም እንደሱ። እስኪ ፈቱት። አዳምጥ እባክህ። ቃል ስጋ ሆነ ነው የሚለው። ታዲያ ስጋ ሆነና በስጋ ተገለጠ ለአንተ የተለያየ ነው? የበጣም የተለያየ ነገርበትቃል ስጋ ሆነ ማለት እና በስጋ ተገለጠ ማለት በጣም የተለያየ ነው። አደል? በጣም የተለያየ በጣም ጥሩ ሺ ስጋ ሆነ ማለት ምን ማለት ነው? በስጋ ተገለጠ ማለት ምን ማለት ነው? ያብራሩ። ስጋ ሆነ ማለት ሰው ሆነ ማለት ነው። ስጋ ሆነ ማለት ሰው ሆነ ማለት ነው። እሺ፣ በስጋ ተገለጠ ማለት በዛ በሚታይ ሰው ተገለጠ ማለት ነው። በሚታይ ሰው አምላክ ተገለጠ ማለት ነው። ማስረጃ ይስጡን እስኪ። ይኸው በስጋ ተገለጠ፣ በስጋ ተገለጠ። አያስቅም? መቶ ታሪኩ በጣም በኋላ ነገ እርስዎ ላይ ስለምስቅ፣ በዚህ ሀሳቡ ችግር የለውም። ለባንድያውም ወዳጄ ወዳጄ በደንብ ካዳመጡት ማለት ይሄ እንደ ካፈርኩ አይመልሰኝ አይነት ውይይት ነው። አላደርግም። ይቅርታ ያድርጉ። ካፈርኩ አይመልሰኝ አይነት ውይይት ነው። አላደርግም። መጽሐፍ ቅዱስ መጽሐፍ ቅዱስ በግልጽ ቃል ሥጋ ሆነ ሲል ሰው ሆነ ማለት ነው። በሥጋ ተገለጠም ሲል ያንኑ ሰው የሆነውን ጌታ ነው የሚያወራው። ስለዚህ አንዴ ጸጥ ብለህ ስማ። አሁን ጸጥ ብለሰማልይቀጣልብህን አንተ እኮ ጠየኩና መልስ ሰተህ እንዳልሆነን እንዳልሆነ ያስረዳል ጣልቃ ትግባ አጥፋ ማይክል አጥፋ ማይክል ኦኬ ልብ በሉ እንግዲህ አሁን ምን ብሎ አለ ወንድማችን ቃል ሥጋ ሆነ ማለትና በሥጋ ተገለጠ ማለት የተለያየ ነገር ነው ብሎናል ነው ወይ መጽሐፍ ቅዱስ እሱን ይላል ወይ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ቃልም ሥጋ ሆነ ይለናል። ምን ማለት ነው? ቃል ሰው ሆነ ማለት ነው። ኦኬ ይሄ ቃል ሥጋ መሆኑ ምንድነው? እሱ ያለ እንደሆነ መለኮት ሰው ሆነ ማለት ነው። እግዚአብሔር ሰው ሆነ ማለት ነው። ቅድም በስፋት አብራርተናል ልጁ አምላክ እንደሆነ። ካስፈለገ ግን አንድ ጥቅስ ብቻ መስጠት እችላለሁ። በመጀመሪያ ቃል የነበረው ከእግዚአብሔር ጋር የነበረው እግዚአብሔር የነበረው እርሱ ነው ሰው የሆነው። ስለዚህ ቃል ሥጋ ሆነ ማለት አምላክ ሰው ሆነ ማለት ነው። ይሄ ሰው የሆነው አምላክ በመንፈስ ጸደቀ ይለናል፣ ለመላእክት ታየ ይለናል በአዛብ ተሰበከ ለአሕዛብ የተሰበከ ነው ይለናል። አሕዛብ የሰበኩት አብን አደለም። የተሰበከው ለአሕዛብ የተነገረው ኢየሱስ ክርስቶስ ሰው የሆነው ኢየሱስ ክርስቶስ ነው። አዲስ ኪዳን ሙሉን የሚያወራው ይህንን ነው። ሙሉ በጣም ብዙ ስለሆነ እዛ ውስጥ አልሄድም። ከዚያስ ዓለም እንድታምነው የተላከው ዓለም ያመነችው የአብ ልጅ ኢየሱስ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ነው። ከዚያስ በክብር ያረገው ማን ነው እሱ ከተባለ ዮሐንስ ወንጌል ምዕራፍ አንድ ቁጥር 14 ላይ ስጋ ሆነ የተባለው እርሱ በክብር ከሙታን ተነስቶ አርጓል። ስለዚህ ቃል ስጋ ሆነ ማለትና በስጋ ተገለጠ ማለት ምንም የሚያለያያቸው ነገር የለም ስለ አንዱ ኢየሱስ ነው የሚያወራው ይሄ ክፍል አብ በስጋ ተገለጠ በጭራሽ አይልም አንደኛ ቃል በቃል የለም ሁለተኛ ከመጽሐፍ ቅዱስ ትምህርት ጋር በተያያዘ ከሙሉ አዲስ ኪዳን ጋር ስናይ ይሄ ክፍል የሚያወራው ስለ ጌታችን ስለ ኢየሱስ ክርስቶስ እንጂ ስለ አብ አይደለም። ስለዚህ አልመለሱልንም። እሸቱ ታሪኩ፣ አሁን አሁን እርሶ ሲያነሱ እንግዲህ ተደጋጋሚ ጥያቄ ሲያነሱልኝ ነበር እና እዚሁ 16 ላይ 3 16 ላይ እግዚአብሔርንም የመምሰል ሚስጢር ያለ ጥርጥር ታላቅ ነው አለ ከዛ ይሄ እግዚአብሔር በሥጋ ተገለጠ ይለናል፣ ወይም በቅድም እንደተነበበው በድሮ አማርኛችን አምላክ በሥጋ ተገለጠ ይለናል። አሁን እኔ ለርሶ ማቀርብሎት እንደ ሥላሴ አማኝ እንደ መሆኑ መጠን በሥጋ ያልተገለጠ አምላክ አለ ወይ? በጣም የሚገርመው ነገር በሥጋ ያልተገለጠ አምላክ አለ ወይ የሚለው ጥያቄ ለእኔ ግልጽ አይደለም። የትኛው አምላክ? የመጽሐፍ ቅዱሱ አምላክ ወይስ የትምህርተ መለኮቱ አምላክ? አቶ ታሪኩ እርሶ እንግዲህ በሚያውቁት መጽሐፍ ቅዱስን ባነበቡት አምላክ በሥጋ ተገለጠ ሲል ጢሞቴዎስ 3 16 ላይ አምላክ አንድ ከሆነ እርሶ ይሄን ቦታ እንዲመልሱ ቃል በቃ እንዲመልሱልኝ ይፈልጋለሁ። አምላክ በሥጋ ተገለጠ ብሎ ካለ መጽሐፍ ቅዱስ፣ እርሶ ደግሞ በሥጋ የተገለጠው አምላክ አንድ ነው ብሎ የሚያምኑ ከሆነ በሰማይ ያልተገለጠ በሥጋ ያልተገለጠ አምላክ አለ ወይ? የቀረ አምላክ አለ ወይ? ጥሩ ጥያቄ። በመጀመሪያ ጥያቄው ሲሊ እንደሆነ ምላሰምርበት ፈልጋለሁ። ግን መጽሐፍ ቅዱስ አንድ አምላክ አለ ሲል ስለምኑ ነው? አንድ አምላክ አለ ብሎ የሚናገረው ይህን ይመልሱልኛል። ጥያቄ ጠየቄዎት። መልስ መልስ ልሰጠት ነው። አንድ አምላክ አለ ብለዋል። ቆይ ይስጡ መጽሐፍ ቅዱስ መጽሐፍ ቅዱስ ነው የጠቀሱልኝ እኮ መጽሐፍ ቅዱስ አንድ አምላክ አለ ብሏል ነው ያሉኝ ስለዚህ እኔ አሁን መጽሐፍ ቅዱስ አንድ አምላክ አለ ብሏል በመሰረቱ አንድ አምላክ አለ የሚል ቃል በቃል ተጽፎ እኔ እንደዚህ አይነት ነገር እንዲህ ከምን አንጻር እርሶ እንደሚሉ አላቅም ለማንኛውም ለማንኛውም አንድ አምላክ ካለ ብለዋል እርሶ እግዚአብሔር አንድ ከሆነ ብለዋል እርስዎ፣ በሰማይ የቀረ አምላክ አለ ወይ? በሥጋ የተገለጠ ሲመጣ ነው ያሉኝ። እኔ ደግሞ እየጠየቅሁት ያለሁት ግራ መጋባቶት የት ጋር እንዳለ ማሳየት ስለመፈ ግራ መጋባቶትን ክሊር ለማድረግ መጽሐፍ ቅዱስ አንድ አምላክ አለ ሲል ምኑን ነው አንድ አምላክ አለ የሚለው ወይ ጥያቄ ምንድን ነው? አንድ አምላክ ማለት የገባሁት ነገር ነው። መጠየቅ ያለብህ ያልገባሁትን መልስ ይስጡኛው። ለጠየቅኩት ጥያቄ መልስ ይመልሱልኝ። የገባሁትን ነገር ነው የገባኝን ነገር ነው። አብ ነገር በሥጋ አልተገለጠም ብዬ ስጠይቆት እርግጠኛ የገባኝን ነገር ነው። ጥሩ ጥያቄ ብለው ስለ እግዚአብሔር አንድ አምላክ ማለት ምን ማለት ነው? አቶ ታሪኩ አሁን ጥሩ ጥያቄ ብለው ሊመልሱልኝ ጀምረው ነበር እኮ፣ ይመልሱልኝ እስኪ። አንድ አምላክ ሲሉ ምን ማለቶት ነው? አንድ አምላክ ማለት ነው ምን ማለት? አንድ አምላክ፣ አንድ አምላክ ነው። መጽሐፍ ቅዱስ አንድ አምላክ ይላል ነው ያሉት። እና መጽሐፍ ቅዱስ አንድ አምላክ ሲል ምን ማለቱ ነው? እኔ ጥያቄ መጽሐፍ ቅዱስ አንድ አምላክ ሲል ለምን ይፈሩታል? ለምን ይፈሩታል? ደጉ ከበደ እንዳሉት አሁን ተው። ከኔ ጋር ከኔ ጋር ከኔ ጋር ችግር መልስ አድ የምትፈልገው አርግና ስማ። ደጉ ከበደ እንደሚሉት እና ተክለማርያም ገዛኸኝ እንደሚሉት መጽሐፍ ቅዱስ አንድ አምላክ አለ ሲል በአካል አንድ የሆነ ነጠላ አምላክ አለ ማለት ነው ይላሉ። ሀሰት ነው። መጽሐፍ ቅዱስ እንደሱ አያስተዋውቅም። ስለዚህ አንድ የሚለው አልገባችሁም። ከመጽሐፍ ቅዱስ ጋር ተፋታችኋል። መጽሐፍ ቅዱስ አንድ በአካል አንድ ነጠላ አምላክ አለ ብሎ አላስተማርም። ስለዚህ አንድ አምላክ ስትል ስለ ምኑ ነው የምታወራው? ጥያቄ ግልጽ ነው። ስለ አካል ነው የምታወራው ወይስ ስለ ኤሰንስ ስለ ባሕሪወት ነው የምታወራው ነው ጥያቄው። ከዛ መልሱ ይሰጠሃል። ቃሉ የሚለው አምላክ በሥጋ ተገለጠ ነው የሚለው። እርሶን እየጠየቅኩ ያለሁት ከተገለጠው አምላክ ሌላ ያልተገለጠ አምላክ አለ ወይ? አቶ ታሪኩ ግልጽ ነው። አታድክመኝ ትሩዝ፣ በግልጽ ነገርኩህ እኮ። ይመልሱ። ለምን አትመልስም? ለምን ትፈራዋለህ? የፈራኸውማ ብዱዶ መሰለህ። አምላክ አንድ ነው የምትለዋ ምንድን ማለት ናት? የምትለዋል ለምን አታብረ ለምን በአካል ነው አንድ ምለው ወይም ደግሞ በሌላ ነገር ነው አንድ ምለው የሚለው ለምን አትናገረው? ጥያቄን እኮ ማስረዳት ጥያቄ ስጠይቅ በምንም ይሞልሱ። እንትን እንትን ለመሆን አትሞክር። ይሄ የልጅ ጨዋታ ለመጫወት አትሞክር። ፕሮቮክ አያርጉኝ። አንተ ነው ፕሮቮክ እያረክ ያለው አዳም አዳምጠኝ፣ ይኸውልህ አንዴ አዳምጠኝ፣ ይኸውልህ ጥያቄህን አንድ ሰው ጥያቄ ይጠይቃል። ከጠየቀ በኋላ ጥያቄው ግልጽ ካልሆነ ሲጠየቅ ጥያቄውን ክላሪቲ፣ ለአንተ ለእኔ ሊገባኝ እኮ ይገባል። ለእኔ ሲመልስ ገብቶ ነው ምን ገብቶት ነው የሚያብራሩት። አዳም ጠረበ እናንተ አዳም ጥያቄህን አንድ ነው ስትል ምን ማለት ነው? አልገባኝም። ጥያቄን ክሊር አርግ ነው ያልኩ፣ ጥያቄን ክሊር አርግ። እሺ ደግም ደግም ያወራሉ። አሁን አቶ ታሪኩ ይሄን ቦታ ሲያብራሩ እግዚአብሔር በሥጋ ተገለጠ የሚለውን ነገር እግዚአብሔር የተባለው ወልድ ነው፣ አብን አይደለም አሉ። መልካም ቃሉ እያለን ያለው እግዚአብሔር በሥጋ ተገለጠ፣ ወይም በቀድሞ አማርኛ ትርጉም አምላክ በሥጋ ተገለጠ ነው የሚለው እኔ ደግሞ ምን እየጠየኩት ነው? እርስዎ የሶስት አካል አማኝ እንደመሆኑ አምላክ በስጋ ተገለጠ ብሎ ቃሉ እየነገረን በስጋ ያልተገለጠ አምላክ በሰማይ አለ ወይ ነው። በጣም ግልጽ ጥያቄ። እኔ ደግሞ እየጠየቅኩ ያለሁት አምላክ በስጋ ተገለጠ ይላል ክፍሉ፣ አብ በስጋ ተገለጠ አይልም ነው እያልኩ